ከዛ ቺኳ እዚችጋ አለች። ያቻት ውሃ እየቀዳች ነው። ከዛ ውጭ ላይ ባጃጅ ጠብቀን ነበረ ልጆችን ሻኘው። ከዛ ወደ ቤት ተመለስኩ ማለት ነው። ከዛ በኋላ ቤት እንግዲህ ሳሎን ይሄን ይመስላል። እዚች ጋ ነው የምተኛው ማለት ነው። ያው ልጆቼንና ያው ባሉካዬን ጓዳ ላይ ያው ከልጆቹ ጋር ምናምን እንደዚህ የተኛሉ። እኔ ደግሞ ሳሎን ላይ ተኛለሁ እንዳይገፉኝ ማለት ነው። እንዳይገፉኝ ትላላቸው ከዛ እስቲ ጋር ብርድ ልብስ አነሳን። ከዛ በኋላ እያነጣጠፍኩ ነው። ሳሎን እናጸዳዳለን ትላላችሁ። አሁን ሳሎንን ጽድት ጽድት እናደርጋለን። እና ባዚ ግን በዚሁ አጋጣሚ በጣም ነው በጣም የሆነ ምን ልበላችሁ? በጣም ቢዚ አይደለሁም፣ ግን ያው እየጠፋው ነው ከዩቲዩብ ሰፈር እየጠፋው ነው ማለት ነው። በጣም ቢዚ አይደለውም፣ ግን ያው ልጆች ምናምን ያለበት ሰው በጣም ከባድ ነው። ያው ብዙ ኃላፊነት ይኖርባቸዋል። የቤት ኃላፊነት፣ የልጆች ኃላፊነት፣ ብዙ ኃላፊነት ይኖራል ማለት ነው። እና እሱን እሱን ትንሽ የሆነ በቃ ትንሽ ቢዚ ቢጤ ነገር ያደርጋቸዋል እና ሀዋይ ግልቢ በዚህ መልኩ እንግዲህ ቤታችን እናጸዳለን። ከዛ በኋላ ሀቫይቢ ያው ፍራሽና ትራስ ጨርቅ እንደነገርኳችሁ ነው። ይህን ይመስላል። ያስቸግራል። ባይ ዘይ ሲስተካከል የእውነት እናምናችሁ። ሶፋ ግዙ፣ በቃ ሶፋ ግዙ፣ ሶፋ ግዙ። አረቢያን መጅልስ፣ አረቢያ መጅልስ ራሱ ነው ያለው እንደ ሶፋ ከም ሶፋ ረበቀ በጣም ምንጭ አጋይስ ጋይስ ከዛ በኋላ ያው እንግዲህ እያስተካከልኩ ይገኛሉ። እና ያው እንግዲህ የምንኖረው እንደ ቤታችን ያው ፉንፉንዬ ፉንፉን እያለች ነው በዚህ መልኩ። እና ያው ባላችሁ ነገር ፏ ለማለት መሞከር አለባችሁ፣ እና ደግሞ ያው ደስተኛ መሆን አለባችሁ የእውነት እና ፋሚሊ ቀናችሁ እንግዲህ ቀናችን ማን ቀናችን በዚህ መልኩ ነው የምናሳልፈው፣ ማለት ነው እና የሚገርማችሁ፣ ብታስተካከሉት ራሱ የተስተካከለ አይመስል። የሆነ በቃ ምን ልበላችሁ እዚህ ያደክማል በጣም የሚያደክመው። እና ግን ያው ባላችሁ ነገር እንደዚህ አፈርሻችሁ ምናምን ጽድት ብላችሁ ፏ ስትሉ በቃ የመኖር ትርጉም ይኖራል። ነው መኖራችሁ ራሱ ትርጉም ነው። ያው ነው ተይማችሁ፣ በተለይ የራሳችሁ ለት ስትኖሩ በቃ ከሰው እንትን ስትወጡ በጣም ደስ ይላል ማለት ነው። ከማንም ሰው አለ ከማንም ሰው እንትን አለመጠቀት እራሳችሁን ችላችሁ ራሳችሁ መኖር የራሳችሁ ኃላፊነት ሀላፍትና ለራሳችሁ ሀላፍትና መውሰድ እና ደግሞ ያው ደስ ይላል ማለት ነው። እና ለራሳችሁ ለቤተሰባችሁ ስላችሁ ያው ስትሰሩ እንደዚህ ደስ ይላል ማለት ነው። በተለይ ደግሞ ቤታችሁ ላይ ሆናችሁ ደስተኛ ነው የሚያደርጋችሁ ማለት ነው። እና ፋሚሊ በዚህ መልኩ እየጠራረኩኝ ይገኛለውኝ ታላች። ሳሎኔ ሰፊ አይደለችም፣ ግን በቄ ናት ለእኔ ማለት ነው። ከዛ በኋላ እንግዲህ እንደዚ እያጸዳዳውኝ ይገኛለውኝ እና በዚህ መልኩ ህይወታችሁን ቀለለል ላድርጋችሁ መኖር ትችላላችሁ። እንደኛው እንግዲህ የአረፋ አደባብ ትንሽ አድክሞ ነበረ ማለት ነው። በዚህ የአረፋ እንትን ው በጣም ስራው ምኑ በጣም ነው የሚያደክመው ና። አረፋ ከመድረሱ በፊት ቤታችሁ እያጸዳችሁ ምን ያችሁ ምን ያችሁ ከዛ፣ አረፋው ደግሞ ሲመጣ የአረፋው ስራ ምናምን የኢድ ዋዜማውና ስራው በጣም ከባድ ነበረ። እና ያው አጋድ ምናምን ደግሞ ከሌላችሁ ከልጆች ጋር በጣም ከባድ ነው ማለት ነው። እና ፋሚሊ ያው በዚህ መልኩ ጨራረስን ጠራረግን ማለት ነው እና አሁን ትንሽ ያው ነቃ ነቃ እያልን ነው ማለት ነው እንጂ በጅ የሂድ እንትን በጣም አልተስማማኝ። አይገርማችሁም? በጣም ነው ያመመኝ፣ ድካሙን ማለት ነው ድካም ከምር እና ከባድ ነበረ እና በዚህ መልኩ በሰላም እንግዲህ ማለት ነው ከዛ ሀባይ ቢ ማለት ነው፣ አጽድቼ ጨርሻለሁኝ። ከዛ እና ፋሚሊ እስጅጋ ደግሞ ስፍራ ነጠፍኩኝ። ያው ቁርስ ልንበላ ነው ማለት ነው። ያው ቁርስ ሰዓት ነው። ያው ልጆቼን ከሸኘው በኋላ እኔ ቁርስ በላና ከዛ በኋላ ቤቱን ጠረግ ጠረግ አድርጌ ከዛ ያው ቁርስ እበላለሁ። ከቁርስ በኋላ እቃ አጥቤ ሄጂ ድጋሚ ነው የምተኛው ሌሊት ስለምነሳ ማለት ነው። ጃክመኛው ድጋሚ ነው የምተኛው ማለት ነው። ጋይስ እረፍት አድርጋለኝ ማለት ነው። ቢያንስ እስከ ዙሁር ምናምን እረፍት አድርጌ ከዛ በኋላ ተነስቼ ነው ስራ ይቀጥላል ማለት ነው። ለምን እስካሁን ያው ስራ ስላልጀመርኩኝ እንደዛ ነው የማደርገው ማለት ነው። እና ላችኋለሁኝ አሁን ቁርስ ነው የምንበላው። ቁርስ እያቀረብኩ ነው እና ቤሴች ጋ ቁርስ ያው ሻይ አመጣሁኝ ነው ከዛ በኋላ ከዛ ፋሚሊዎች እስቲ ጋ ፓስታ ይና መጣጥ ማለት ነው። እዚያ እንግዲህ በፒስታሉ እንግዲህ አምባሻ አለችን እህ ያላችሁ ነው። ቆን ቁርሴ ለበላ ቁጭ አልኩኝ እና ጠረጴዛ አለ ግን መሬት ላይ መብላት ነው ደስ ይለኛል ታውቃላችሁ። ከዛ እንግዲህ ሻይ ሻይ በዝንጅብል እየቀዳው ነው ኮንፋርማም ሰላማ ሰላሎንን እስቲ ጋ እንግዲህ ዝንጅብሉን አፍን አርጎት ፈቅፍቄ ጨመርኩትን አልቀዳም ብሎ ይነበረ ማለት ነው። ከዛ መታ መታ አረኩትና ድጋሚ ገሻይ ማለት ነው። ከዛ እንግዲህ ያ ባሉካ የጣራኝና ደነገጥኩኝ፣ ካሜራ ውስጥ እንዳይገባ ሮጥኩኝ። ከዛ ቁርሳችን በልተን ጨረስን ማለት ነው። ከዛ እቃዎቹን ውጭ አውጥቼ አሁን እያጣብቅ ይገኛለውኝ። እና ሀባይቢ ቪዲዮን ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ አበረታቱኝ። ያው እንግዲህ ብሎጋችን ከተመቻችሁ ማለት ነው። እና ያው ከተመቻችሁ ላይክ ላይክ አድርጌ እንሰራላችኋለን። ቆንጆ ቆንጆ አርጌ አጠር መጠን ያሉ ውሎዬን አሳያችኋለሁ በየቀኑ እናንተ ብቻ አሳውቁኝ ማለት ነው እና ደግሞ ጥያቄ ምጠይቁት ነገር ካለ ምናምን ጠይቁኝ በኮሜንት እኔ በቪዲዮ መልስ ላችኋለሁ ማለት ነው። ያው ኢትዮጵያ ከመሆኑ አንጻር በተለይ ኢትዮጵያ ለመምጣት ያሰባችሁ እኔ ከመምጣት በፊት በአውቅ ኖሮ ያልኳቸው ነገሮች ቪዲዮ አድርጌ ሰራላችኋለሁ ማለት ነው። እናንተም መጠየቅ የሚፈልጉት ነገር ካለ መጠየቅ ትችላላችሁ ማለት ነው ጋይስ ስለ በፍቃደኝነት ስለምትከታተልኝ ስለምትከታተልኝ ከልብ አመሰግናለሁ። ክበሩ ላይ ማን ነው? በያላችሁበት ሰላማችሁን ብዝት ትርፍ ይበርልኝ። ቸር ቆዩልኝ።